ወይምን ለማድረግ እየሞከርሽ ሲሆን ነገር ይህን ብሎ ቤዛናን እንቋ ይዟታል ያሉ ነበር አውርታ ነበረ። ለዴቭ እንዴ ዴቭ ዴቭ ሊቀጣታል። ይሄ ላመጣው ዴቭ እኔ ምንም የማቀው ነገር የለም ነው ሁሉ መንገድ ላይ አይቶኝ ነገረኝ እያለች ነበረ ግን እሷ ፈጥራ አደይን አደይ ላይ ያሉን ነገር አውርታ ነበረ። አደይ ናት አደይ እንደዚህ እንደዚህ ያርጋለች ብላ ነበረ ለዴብ ስትነግር፣ ዴብ በንዴት ሄዶ አደይ ሎ አደይ ላይ ጮኸባት ነበር ማለት ነው። ከዛ ዴብ በዛ ምክንያት ተናዳ ከቤት ወጥታ ወደ እናቷ ቤት ትሄዳለች። ትሰሚኛለሽ? እኔ ስሜት ያንቺ መጫወቻ አይደለም። ሁለተኛ ስለ አደይ ክፉ ነገር ትናገርኝና እገልሻለሁ። ይቅርታ ዴብ፣ ይሄ ሁሉ የእኔ ጥፋት ነው። በቃ ዴብ እኔ አውራት አሉ አንተ ይወጣል የላም ቤዛ የለሙት እኔ ምንም የማውቀው ነገር የለም፣ እና ኦሎ አይቻታሎ ብሎ የነገረኝ ቢሆንም ቤዛ፣ ባልተረጋገጠ ነገር እንደዚህ ማድረግ አልነበረብሽም። በአንቺ የተሳሳተ ወሬ ልጆቹን አጣላሻቸው እያለ ነበር እኔ ምን አረግኩኝ? እኔ እኮ ዴብን የጠቀምኩ መስሎኝ ነው እንደዚህ ያደረኩት እያለች ነበረ። ለማይጠቅም ወሬ፣ ለማይሆን ነገር ወሬ አውርታ ዴብንና አደይ እንድቀያየሙ አደረገች። ከዛ ዴብ ደግሞ ውሸት መሆኑ ሲያቅ ሄደዋን ቆያዛት። ከዛ ሄላ ለማተወገላገላቸው የማይሆን ነገር አይናችን ሳናይዝም ብለን ሰውን ስለጠላን ብቻ ስንፈርድ እኛ ላይ ደግሞ ፈጣሪ ይፈርዳል ማለት ነው። እና ያላያችሁትን ነገር ዝም ብላችሁ አታውሩ። እንደዚ ይሄ ድራማ ለኛ ትምህርት እንዲሆን ነው፣ እያስተማሩ ነው ያሉት። እናንተ የመሄዳችሁ ተከታተሉት። አደይ፣ ሰራተኛ አደይ ስቃዋ እንደቀጠለ ነው ማለት ነው። የአደይ ስቃይ እንደቀጠለ ነው። መቼስ ምን ታደርጋለች? ያው ዴቪ ጋ ብትፋቀር እንኳን ይሻላት ነበረ። የሆነ መፍትሄ ኖራት ነበረ። ነገር ግን እሷ ዴቪን አትፈልገውም እና ያው ወደ እናቷ ቤት ለመሄድ እያሰበች ነው። ቢሆንም ቤዛ፣ ባልተረጋገጠ ወሬ እንደዚህ መውራት የለብሽም። ልጆቹን ስቲ። ዛሬ እኮ አዳይ ቤት የለችም በቃ ወይስ ሂጂ አዳይን ይቅርታ ልጠይቃት እያለች ነበር። አደይ የት አለች አሁን? ቤዛ ግዴታ አደይ መመለስ አለብሽ። ቆይ አደይ እናንተ ቤት አልመጣችም። እንደ ሄላ አልመጣችም እያላት ነበረ። እስካሁን የሆነ ሰው ቤት ገብታ ይሆናል እያሌ ነበር። ቤዛ ምንም ትክክል አልሰራሽም፣ በጣም ትልቅ ጥፋት ነው እያሰራ እያላት ነበረ፣ እና ሄላ በጣም ተናዶ ነበረ። ያው ወንዶች ወሬ አይወዱም እኮ ያልሆኔ ወሬ ስናወራ ወንዶቹ አይወዱም። ወሬ ማቃጠር እንደዚህ አይወዱም ወንዶቹ እንደ ሴቶቹ ማለት ነው። ቤዛ ግን ፈርዶባት ቤዛ እና እቺ ቅናት የያዛቸው እቺ ማና ፍቅር ፍቅርና ቤዛ በጣም የተለየ ቅናት ያላቸው ለአዳይ ማለት ነው። አዳይ ላይ በቅናት የተነሳ ያልሆነ ነገር ያወራሉ። አዳይ ግን ምንም ስታደርግ አላየናት ያው በቅናት አይነት ተነሳ ነው ማለት ነው። በቅናት የተነሳ ሰው እኮ እኛን ለመጣል ብዙ ነገር ይፈጥራል እ እንግዳ እንደዚህ ነው። እንደምትቀበይ ሻይ ቡና ቲም፣ ይቅርታ አዳይ እንደ አደይ ሙያ ይኖርሻል ብዬ አልገምትም። እንደ አደይ እንዴት ይኖረኛል ብለክ ነው? አደይ እኮ በጣም ባለሙያ ናት። እያለች ለምለም እናውል እያወሩ ነበረ። ዛሬ ገና አንቺን ተመለከትኩኝ፣ ጓደኛዬ ከኔ ትበልጣለች ስትይ። ዛሬ ግን እንዴት መጣ? ዛሬ ደብሮኝ ነው የመጣሁት። ልዱና አደይ ጋ እንዳል ሄደ ሱጋ ከማንጋጥጥ አንቺ ጋ በመጣ ይሻለኛል ብዬ ነው እያለ ነበረ ለለምለም። ለምለም ደግሞ ሄላ ስለማይወድ አላወቀም። ለምለም የሄላ ፍቅረኛ መሆኗን ሳያውቅ ናኦል አሁንም እዚህ መጣ። እሺ ናኦል፣ አሁን ምግብ ልስራልና ከዚህ መሄድ አለብን። አሁን ሄላ ካየ በጣም ይናድድብኛል፣ ይደብረዋል። አንተ እዚህ በመምጣት ስቱ ደስተኛ አይደለም። እሱ አንቺን ብዬ ነው የመጣሁት፣ ነው አሁን ደግሞ ምን ያገባዋል? እያሌ ነበር እና ኦል እንደዙ አይባልም። በደንብ አርጎ ነው የሚያገባ። እኔና ሄላ አንድ ላይ መኖር ከጀመርን ብዙ ጊዜ ሆኖናል። ቆይ ሄላን ተወችዋለሽ? ቆይ ምን አይነት ጥያቄ ነው? ከዚህ ውጭ ከሱ ውጭ ምን አማራጭ አለኝ እዚህ ዓለም ላይ ሰውን እኮ ነው መልሽ። ሄላ እኮ ጉረኛ ነገር ነው። እያሌ ነበር እና ኦል ብላ ጨዋችበት ትወጅዋለሽ ሄለን፣ ትወጅዋለሽ፣ አይንሽ ያስታውቃል። ሄለን ከልጅነት ጀምሮ ፍቅረኛዬ ነው። አሁንም አለኝ የምለው በህይወቴ እሱም ብቻ ነው። አንተ የወደድከው አንተ የወደድከው አልወደድከው፣ እኔን ከወደድከው እሱ ልታከብረ ይገባል። አሁን ከኔ ጋር ጉዳይ ከሌለ እውጣልኝ እያላት ነበረ አደይ አትመጣም አደይ ከዚህ በኋላ ልናገኛት አንችልም ሌላ ቤት ገብታለች የምሬሽ ነው ብሎና ደነገጠ እንዴ ለምን ይቺ ፍቅር ናት አይደል ለዚህ የደረገች አይ አደይ ራሷ ናት ያ ቤት አልሆነልኝም ብላ የወሰነችው ወስና የወጣችው ቆይ ለሊ ስንት ነገር እንሰራለን ብለን ስንት ነገር አስበን ነበረ እንዴት ነው ተመልሳ ሰራተኛ የሆነችው የሁሊና ኦል አዳይ ተመልሳ ከመምጣቷ በፊት ነገሮቹን አስተካክለን ካልጠበቅናት አዳይ ብቻዋን አችልም። አዳይ እንደምታቀ ለራሷ ብቻ አደለም የምትኖረው፣ ለእናቷም ጭምር ነው። በዛ ላይ ደግሞ አባቷ ሌላ ሰው ካልዳርኳት እያላት እየፈለጋት ነው። አደው በንጹ ነው እና በፈጣሪ ጥበቃ ነው እዚህ ዛሬ ላይ የደረሰችው። ብዙ ችግር ያለባት ልጅ ናት እያለች ናውሊን እያስረዳችሁ ነበረ። እውነት ነው ለሊ። አደይ ደግሞ በጣም ንጹህ ልብ ያላት ሴት ናት። ከኔ በላይ የማቃት ሰው የለም። ግን ስታያት ምንም ችግር ያለባት አትመስልም። እሱን ተው ሌላ ጊዜ እናወራለን። ግን ከቅርታ ገና ውል እዚህ ቤት መጣ ደስ ይለኛል። እንዴ ለምን? ቆይ እንደዚህ ይባላል እንዴ? እያለት ነበረ ሄላን። የሚያስከፋ ከሆነ ሁሉም ነገር ይቀራል። ጓደኛ እንድኖሪሽ አይፈልግም። የሴት ጓደኛ ብትሆን ችግር የለውም። የወንድ ጓደኛ ሲሆን አይፈልግም። ቆይ ልዱ፣ ቆይ ልዱ፣ ምን ሆና ነው የጠፋችሁ? ልዱ ግን ስ ሄላ ብላ ሳጣራ ጉላት ተቀ ማ የስራ ዝምድና ያላቸው ይመስለኛል ሊዱ ሁሉ ነገር ያምራታል፣ ግን ምንም ነገር የላቸውም እያለች ነበረ። ናኦል በቃ ከዚህ በላይ ባናወራ ደስ ይለኛል። ሴቶች እኮ ለዚህ ነው የምደብሩኝ። አደይን አታያትም? ይህን ቲዩት ሊዱንም እያት። አንቺ ገና ለገና ፍቅረኛ ሰማል ብላሽ በሱቁቃ እያለ ናኦል ብላ ጫዋችበት አዎ እንዴ ከምንም በላይ እኮ የእሷ ፍቅር ይበልጥላታል። እውነት ነው። አንድ ልጅ አንድ ሰው ቤት ውስጥ አምጥታ ከሱ ጋር ለማውራት ምንም አስፈላጊ ነገር አይደለም። ሌላ ካያ በጣም ይቆጣታል። በጣም ስለምወዳት፣ ያው አንድ ነገር ደግሞ ካያባት በጣም ስለምጠላት እና ፍቅራቸው ስለምበላሻውን ለሊ በጣም ፈርታለች። ናኦል ደግሞ እንደተለመደ ያው ጨዋታውን ቀጥለዋል። ነው ሌላ ወሬ ማውራት ታውጣ። አዳይ ስለምትወድ ስለምታከብር ነው እዚህ ቁጭ ብላ እንድታወራ የፈቀድኩል እንጂ እዚህ መምጣት አግባብ አይደለም፣ እያለችው ነበር። እሺ የተከበሩ ይወጣለሁ ብለዋል። ከዛ እሺ ቻው አለችው እና ወድና የተከበራችሁ ቻናል ቤተሰቦች የነበረን ታውቃለች። ለምን እንደመጣሁ አላውቅም። አንቺም እንደ አዳይ እህቴነሽ ብዬ ነበረ የመጣሁት። ሰው ከሰው ይለያያለካ ብሎ ለሊም ጥሏት ሲወጣ፣ ለሊም በጣም ሀሳብ ውስጥ ገባች። ለሊ ያው ሁሉ ጊዜ ናኦል እና ሄላ ራሱ ከሌላ ሴቶች ሲያወራ በጣም ጥርጣሬ ውስጥ ትገባለች እና በጣም ቅናት አለባት ሄላም እንደዚያ ይመስለዋል ብላ ነው ኦልጋ ወጣች እንደ አደይ ደግሞ ፌስታ ዲዛ እየሮጠች መንገድ ላይ ሰው የሆነ ሰው እየተከታተላት ነበር በጣም እየሮጠች ነበር መንገድ ላይ ማለት ነው አደይ አደይ ወደ ገጠር እየሄደች ነው ወደ እናቷ ቤት በጣም እየሮጠች ነው ማለት ነው ምን ያለ በዚህ መሀል ዴቭ መጣ ወይኔ በጣም ወይኔ እናቴ ድረሽ እያለች አሁንስ ምን ውስጥ ልግባ እያለች በጣም እየሮጠች ነበር ዴቭ ደግሞ በጣም ጭንቀት ላይ ነው ያለው ቤት ውስጥ ሊዱ እየጨፈረች ነበረ ቤት ውስጥ። ከዛን ናኦል ኤርፎናን አንስቶ ዘም በይስቲ ውፍዴ። አደይ ደግሞ የለችም። ከንትጋር ማንም ሰው መውራት አይችልም እያለች ነበር። ቆይ መጀመሪያ ከዛች ከቤዛ ጋር ተስማምታ አለማባራር ነበረብ እንጂ መጀመሪያ ነበረ ማሰብ የነበረ የነበረብክ አንተ በትላትም ፍቅር አንተን ተጠቅማ ቅስሙን ሰበረቻት። እሺ ምን አሁን ምን ማድረግ ትችላለህ? ካዳይ ጨክነ ከሄደች በኋላ፣ ከዚህ በኋላ ነገሮቹን የእነሱ ወሬ መስማት ራስ ይኖርብሃል እያለች ፍቅር በመሀል መጣች። ያው እንደ ተለመደ የፍቅር ጆሮ ውጪ ነው የምጠብቁት ምናዴ ምን ምን አወረም እያለች እያዳመጠችን ነበረ ተደብቃ። ፍቅር ስትይ ሰማውኝ እንዴ ወይስ ጆሮሽ ነው? አይ ጆሮ አይደለም። አዎ ምን ታመጫለሽ? አለቻት። አዎ ለወንድሜ ከዚህ በኋላ በእናንተ የሴራ ምንም ነገር እንዳያደርግ እየነገርኩት ነበር አለች። ሊዱም ያው ቃወጧ መደበቃ አችልም ሁሉን ነገር ግልጽ ናት ማለት ነው። እሷ መሸፋፈን ምናምን አታውቅም። ተንኮልም አታውቅም። ነገረቻት። ምንድነው ምታወሪ? ዴቫ መንካት ብላ ደነገጠች። ፍቅር፣ ለወራሽ አልፈልግም። ውጭልኝ። ዴቭ፣ ደግሞ ተኔ ምንም ያደረግኩ እኔ ምንም አላደረግኩ ማየናት። እንዴት ያለችው እናትሽ! ምንም አላደረገች። አንቺ ባወራሽው ወሬ በሞላሻት ወሬ ነው እናትሽ እንድትወጣ የፈቀደችው። እንቺ ያፍሽን ዝይ። እዛ ደርሰሽ ከመጣሽ በኋላ ምላስሽ ራብ ዝመዋል። ምን ዋጋ ለሌለው ነገር አትጨቃጨቁ። ፍቅድ ደግሞ አፍሽን ቦልተሽን እንደዚህ አትከራከሪ። ቢያንስ ጥፋትሽን ይመኘሽ ተዋት ወንድሜ። በግድ ፍቅር በግድ ውደድ ወይ ብሎ እንደዚህ ማድረግ አይኖርብሽም። ወንድሜ አይፈልግሽም፣ እጅን አፍ ብጤሽን ፈልግ ያለቻት ውይ ሸጣ ማለቻት። ከዛ ምንም አንቃ ያዘቻት። ፍቅር ምን እያደረግሽ ነው? አሰማትም ምን እንደምታወራ ትላለች። ሊዶ እንደ በፊትሽ ብትወኝ ይሻልሻል እያለች ነበረ። እንደለመደችው ደግሞ አሁን አደይ ስለሄደችላት አሁን ሊዱን ከቤት ለማባረር አንቃ ይዘቻት። ከዛ እንዴብ ደግሞ ሁለተኛ እህቴን በእጅ እጅሽን ማንሳት ማለት አይደለም እንዳትናገር፣ ያት አደይን አባረርሹ ይበቃሻል። ይህና ነቅሽኝ፣ ፍቅር ጠብቅኝ፣ እሰራልሽ አለ እያለች ነበረ ልዱታይ። እናንተ እኮ ጥልልቅ ሰዎች ናችሁ፣ ለምንድን ነው የምትጨቃጨቁት? እያላቸው ነበረ። ስሙኝ ያላችሁ ሁለተኛው ስትጨቃጨቁ እንዳልሰማችሁ ብሎ ይህ በጣም ተናዶ ወጣ። ዴቪን? ተማምነሽ ነው እንደዛ ስትጨቃጨቀኝ የነበረው? ማንን ተማምነሽ እንደሆነ ዴቪን ነው አይደል? ብላ ጸጉሯን እየነጨቻት እየደበደበቻት ነበረ። ሌዱ ደግሞ ያው ቁጭ ብላ ወይኔ እያለች ከዛ ሄላ ደረሰላት፣ ሊቀቃት። ምን እያረግሻት ነው? ለይቶ ወላት አያለች ነበረ። አሁ ሄላ እየተንኪ ወጣ ማለች እና ሄላን ሳመችው ማለት ነው። ሌዱ በጣም ነው የማመሰግነው አለችው። ለምንድን ነው ደግሞ አንቺ መሳሙ ይቅርብኝና ነይ ሸኝኛ አላት። ከዛ ሊዱም ከሱ ጋር ሄደች ማለት ነው። ሌሊ ደግሞ ብታየውን ነገር ታወጣለች። የለም ስትስም አትወድም። እና ውድን የተከበራችሁ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ መጣሉ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርግ ወይም ቤተሰብ ያልሆናችሁ አደይ ድራማ ገብታችሁ ተከታተሉ ሁላችሁም። በጣም ደስ የሚል ብዙ ትምህርት የምሰጥ ድራማ ነው፣ በጣም አሪፍ ድራማ ነው። እሺ ብዙ ነገር እንማርበታለን። እየተማርንበት ነው እና ለማንኛውም ለሰው ልጅ ትዕግስት ያስፈልጋል። ትዕግስት ግን ሲያልቅ በጣም ከባድ ነው። አደይ ትዕግስቷን ጨርሳ ወድ ከዛ ቤት ጥላ ወጥታለች ማለት ነው።